ከባድ ነገር ተሰምቷል። እጅግ በጣም የሚገርም መረጃ ደርሶኛል። እንግዲህ በትላንትና ሁለት ለሩታ በተለይ አብርሃም የሰጠው የወርቅ በተለይ አብለው እንግዲህ እጅግ በጣም መነጋገሪያ ሆኖ በስተመጨረሻም ሩታ እንግዲህ በፍጹም አልፈልግም ይዘልኝ ውጣ ብላ እንግዲህ ወርውራ ነበረ። እንግዲህ በጣም በሚገርም ሁኔታ በተለይ ከሄርሜላ ነው ያመጣ ብላ ያንን ነገር እንግዲህ ስትጠራጠርና ስትናገር ነበረ። በእርግጠኝነት እንግዲህ ሄርሜላ እንደሰጠችና ላ ከዚህ በፊትም እንግዲህ አብርሃም ላይ እንዳሰራችው ሩታ ላይም እንግዲህ ወርቁ ላይ አሰርታ በተለይ ሩታ ይህንን ነገር ስታደርግ እጅግ በጣም እንግዲህ ሌላ ነገር ውስጥ እንድትገባና ጨርቋን ጥላ እንድ አብድ ሆን ብላ ያሰራችበትም ምክንያት እንደሆነ እንግዲህ በደንብ መረጃው ደርሶኛል። ስለዚህ ጉዳይ እንግዲህ እውነት ነው ወይስ አይደለም በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጎ ሀሳብ አስተያየታችሁን ኮመንት ስራ አስቀምጦልን ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ብዙ መነጋገሪያዎች ተፈጥሯል በተለይ እንግዲህ አብርሃም ደግሞ ሰሞኑን እጅግ በጣም ብዙ ነገሮችን እያደረገላት ይገኛል በተለይ ለሩታ እንግዲህ በትላንትናው እለት ደግሞ እንዳየነው ከሆነ በጭራሽ የሰጠኝ ወርቅ የሄርሜላ ነው እንጂ ከአንተ የመጣ ስጦታ አይደለም ብላ እንግዲህ በደንብ ስትናገር ነበረ ያንም መናገሯ እንግዲህ ከይ ሰምታ ነው እንዲሰምታ ነው በጣም ብዙቻችሁ ስጠይቁ ነበረ እሷም እንግዲህ በግልጽ በተለይ አብርሃም ከወጣ በኋላ ይህን ስጦታ ሰጥቷት ከሄደ በኋላ በትክክለኛ እንግዲህ አንድ ሰው ቀርቧት አንድ በአንድ እንዳስረዳት እና ወርቁም ከየት እንደመጣ በደንብ አድርጎ እንደነገራትም ጭምር ነው እንግዲህ እየሰማ ነው። በጣም የሚገርማችሁ ነገር እንግዲህ ሄርሜላ በዚህ ጉዳይ ላይ ተሳትፋለች። መሳተፍ ብቻ አይደለም ወርቁ ላይም አሰርታለች ተብሎ እንግዲህ በደንብ እየተወራ ይገኛል። ይሄ ነገር እውነት ነው ወይስ አይደለም፣ ሁላችሁም የምትጠይቁት ነገር ነው። ምክንያቱም ከዚህ በፊት እንግዲህ እንደምታስታ ከሆነ አብርሃም ላይ እንደዚሁ ተመሳሳይ የሆነ እንግዲህ ነገር ገጥሞት ነበረ። በተለይ እንግዲህ አብርሃም ላይ የወርቁ ጉዳይ በጣም ሲነሳ ነበረ። የእጅ ሰዓት ወርቁ ላይ አሰርታ ነበረ ተብሎ በጣም ብዙ ጊዜ ሲወራ ነበረ፣ እውነትም ሆኖ ተገኝቷል። ያ ነገር እንግዲህ አሁን ድጋሚ ሄርሜላ እንግዲህ አልተኛችም። በተለይ ሩታን ለማሰቃየትና በፍፁም እንድታብድላት ስለምትፈልግ ያንን ነገር እንግዲህ አስባ ሆን ብላ ለሩታም እንግዲህ በደንብ አድርጋ ወርቁ ላይ አሰርታ እንደሰጠችው ወይም ደግሞ በተለይ ለአብርሃም ሰጥታ አብርሃምም እንግዲህ ለሩታ እንዳደረሰ ነው በደንብ መረጃው የወጣው ማለት ነው። እጅግ በጣም የሚያሳፍር በጣም የሚያስጠላ እንደዚህ አይነት ነገር እንግዲህ በተለይ በዚህ ዘመን እንደዚህ አይነት ነገሮች ይፈጠራሉ ብሎ ማንም ሰው አያስብም። ምክንያቱም እንግዲህ ያው እንደምታው ያወቁት ከሆነ በዚህ ጊዜ እንደዚህ አይነት ነገሮችን የሚሰሩ ሰዎች አሉ ወይስ? እስከ ማለት ደረጃ ድረስ ያደርሳል። እውነቱን ለመናገር እንግዲህ አብዛኛው ሰው ማለት ይቻላል ይሄንን ነገር ተጠራጥሯል። ምክንያቱ ደግሞ እንግዲህ ያው ከዚህ በፊትም በጣም ብዙ ነገሮች ሲሰሙ ነበረ። ሄርሜላን በተመለከተ በጣም ብዙ ነገሮች ሲሰሙ ነበረ። እጅግ በጣም ብዙ ነገሮቹ ደግሞ እውነት ሆኖም ተገኝቷል። ስለዚህ እንግዲህ ለማመን እጅግ በጣም ከባድ ስለሆነ በተለይ ሩታ ያደረገችው ነገር እጅግ በጣም ትክክል እንደሆነ ና ሁሉም ሰው የሚስማማበት አይነት ነገር እንደሆነ ሁሉም የራሱን ሀሳብ እየሰጠ ይገኛል። ምክንያቱም እንግዲህ ያው እንደምታውቁት ከዚህ በፊትም በተደጋጋሚ በወርቅ የተነሳ በጣም ብዙ ነገሮች ሲከሰቱ ነበረ። በተለይ እንግዲህ አብርሃም ላይ እስከ ዛሬ ድረስ ማለት ይቻላል የእጅ ሰዓቱን እንዲያወልቅ በጣም ብዙ ሰው ጥሮ ነበረ። ከሱም ወስዶ እንግዲህ ለመጣልም እስከ መጨረሻው ድረስ እንግዲህ ሲሞክሩ የነበሩ ልጆችም ጭምር እጅግ በጣም ግራ በሚያጋባ ሁኔታ ከእጁ ላይ ካወለቁ በኋላ እንግዲህ እጁ ላይ ነው የሚያዩት። እጅግ በጣም የሚገርም ማጅክ ነው ብለውም እንግዲህ ሲያወሩ ነበረ። ከዚህ በፊት እንግዲህ እንደዚህ አይነት ነገር ሲደረግ ይሄ የመጀመሪያ ነው። በተለይ የአብራም ሕይወት ውስጥ እንደዚህ አይነት ነገር ሲፈጠር የመጀመሪያ ጊዜ ነው። እጅግ በጣም ውስብስብና አስፈሪ ነገርም እንደሆነ በተደጋጋሚ እየተወራ ይገኛል። ስለዚህ እንግዲህ ሩታ ያደረገችው ነገር ትክክል ነው፣ አሁንም በዚሁ መቀጠል አለባት ብለው እንግዲህ ሐሳቡን፣ አስተያየቱን ብዙ ሰው እየሰጠ ይገኛል። እውነቱን ለመናገር እንግዲህ ከሄርሜላ ላይ የመጣ አንድም ነገርም ቢሆን ወደ ሩታ ባይጠጋ የተሻለ ነው። የእሷ ጤንነት ከሁሉም በላይ እንግዲህ አሳሳቢም ስለሆነ በዚህ ሰዓት በተለይ ማንም ሰውም ቢሆን ስጦታ ባይሰጣት ራሱ የተሻለ ነው እስከ ማለት ደረጃ ድረስ ደርሰናል። ምክንያቱም እንግዲህ አይታችኋል፣ ወርቁ ላይ ከዚህ በፊት እንግዲህ በጣም ብዙ ሲወራ ነበረ። ወሬው ብቻ ራሱ እጅግ በጣም ራስ የሚመታ እጅግ በጣም እንግዲህ ቴንሽን ውስጥ የሚከት በተለይ ሩታን በጣም ብዙ ነገሮችን እንድታሰብ ወይም ደግሞ እንድትጨነቅም ጭምር ስለሚያረጋት ቢቀርባት የተሻለ ነው ብዬ ነው የማስበው። አብርሃም እንግዲህ ያሰበው ነገር አልተሳካለትም። አብርሃምም እንግዲህ እውነቱን ነው፣ ምክንያቱም ወዱ አይደለም ተይዞ ነው። ይሄ ልጅ በጣም ብዙ ጊዜ ተናግር ያለው በዚህ ጉዳይ ላይ ምክንያቱም አብርሃም የሚያረጋቸውን ነገሮችን በፍጹም አያወቅም። ካደረገ በኋላ ነው ወደ ራሱ የሚመለሰው። ይሄ ነገር ደግሞ የተፈጠረው ከሄርሜላ ጋር የተገናኘ ጊዜ ጀምሮ ነው። በተለይ ከሄርሜላ ከሌላ ጋር ተገናኝቶ መጀመሪያ ላይ እንደምታስታውሱት በጭራሽ እሷ ጋር መጠጋት እንደማይፈልግ በተደጋጋሚ ሲያወራቸው ነበር። በተለይ አቤልና ብሩክን በተደጋጋሚ ሲለምናቸው ካሁን በኋላ ማንንም ሰው ማግኘት እንደማይፈልግና ልጅቷንም ጭምር ማግኘት እንደማይፈልግ በተደጋጋሚ ሲያወራቸው፣ እነሱም እንግዲህ በራሳቸው መንገድ ሄዱ። በተለይ የወርቅ ሰዓት ብትሰጠው እንግዲህ እጅግ በጣም ደስተኛ ይሆናል፣ በዛም እንግዲህ ያሰብነው ነገር ይሳካል ብሎ ስለ በስተመጨረሻ እንግዲህ እንደምንም አሳምነው እጁ ላይ ካደረገ በኋላ አብርሃም እንግዲህ የወርቅ ሰዓቱን እስከ ዛሬ ድረስ ማለት ይቻላል የሚያደርገውን ነገር አያውቅም። ካደረገ በኋላ ነው ይቅርታ የሚጠይቀው በተደጋጋሚ ማለት ይቻላል። ወደ ሩታ ሲመጣ ሄርሜላ በተለያየ ምክንያት እየታመመች ወይም የሆነ ነገር እየሆነች እንግዲህ እሱንም እንደፈለገች እያሽከረከረች እንደምትገኝ ሁላችን ምናውቀው ጉዳይ ነው። አሁንም እንግዲህ ይሄ ነገር በተደጋጋሚ እየተከሰ እየተከሰተ ይገኛል። አሁን ለምንድን ነው ወደ ሩታ መምጣት የፈለገችው ሩታ ላይስ ምን አስባለች ብላችሁ በጣም ብዙዎቻችሁ ትጠይቃላችሁ። እንግዲህ ምንድነው ያሰበችው ብላችሁ ለጠየቃችሁ ሰዎች ደግሞ እንግዲህ በጣም በሚገርሙ ሁኔታ አሁንም ድረስ እስከ ዛሬም ድረስ እንግዲህ ሩታ ተወዳጅ ሆናለች፣ በጣም ብዙ ኦዲየንስም ተቀባይነት አግኝታለች። ያንን ዝናዋን ያንን እንግዲህ የሰው ፍቅርም እንግዲህ ልታደፈርስ ቁርጣ ተነስታለች ማለት ነው፣ ሄርሜላ ምክንያቱም እንግዲህ ይህን ወርቅ በተለይ ሩታ አንገቷ ላይ ካደረገች በኋላ ሁሉም ነገሮች ይቀየራሉ። እንደፈለገች እንግዲህ ሩታ ለማዘዝ ትሞክራለች ማለት ነው። ምክንያቱም እንግዲህ አሰርታበታለች ስለተባለ፣ እያንዳንዱን ነገር የምትፈልገውን ነገር ከሩታ ትቀበላለች። መቀበል ብቻ አይደለም፣ ሩታ ጨርቋን ጥላ እስከምታብድ ድረስ እንግዲህ የምትፈልገውን ነገር እንደምታደርግ በጣም እርግጠኞች ስለሆን ይህንን ነገር እንግዲህ መመለሷ ትክክል ነው፣ ተገቢ ነው ማድረጓም፣ እጅግ በጣም በሳል ሴት ስለሆነች ነው ብዬ ነው የማስበው። ሩታ ያንን ነገር እንግዲህ አድርጋለች በትላንትናው ዕለት በተለይ ለአብርሃም ወርውራለች። በቃ አልፈልግም ከዚህ ቤት ይዘልኝ ውጣ፣ ይህንን ወርቅ የሚባለውን ነገር በፍጹም አላምንበትም፣ ይሄ ወርቅ የመጣው ከሄርሜላ እንደሆነ እርግጠኛ ነኝ ብላ እንግዲህ ስትናገር በጣም ሁላችንም አስደስቷል ተሰጥቷል ብዬ ነው ማስበው። ሩታ እንግዲህ እውነቱን ለመናገር ነገሮችን በማስተዋል እያንዳንዱን ነገሮች የምትራመደውን መንገድም በደንብ እያስተዋለች ታረጋለች። እሱ ብቻ አይደለም፣ በጣም ደስ የሚል ሁኔታም እንግዲህ በጣም በተለየ እሷ ባህሪ እጅግ በጣም የሚያስደስተው ነገር ኦዲንስን ትሰማለች። ኦዲንስ ሐሳቡን አስተያየቱን ኮመንስር ጽፎ እንግዲህ ሲነግራት በደንብ ትሰማለች። ያንን ሰምታም እንግዲህ ወዲያውኑ አክሽን ትወስዳለች፣ ወይም ደግሞ እንግዲህ እርምጃ ትወስዳለች። ስለዚህ እንግዲህ በጣም ብልጥ ሴት እንደሆነች በደንብ ታስታውቃለች። ብልጥ ብቻ ሳትሆን እንግዲህ እጅግ በጣም ጎበዝም ጭምርናት። እውነቱን ለመናገር በጣም እንግዲህ ብዙ ነገሮችን አሳልፋለች፣ በጣም ብዙ ቻሌንጆችን አሳልፋለች። በሕይወታ እጅግ በጣም ከባድ ጊዜያትን እንዳሳለፈች ሁሌ ትናገራለች። ያንን ነገር ደግሞ እንግዲህ ለእሷ ትምህርት የሆናት ስለሆነ አሁን ላይ ያላት አቋም እጅግ በጣም ደስ የሚል ነው። በሌላ በኩል እንግዲህ አብርሃም ነው። አብርሃም እንግዲህ የሚያደርጋቸው ነገሮችን በፍጹም አያውቅም ያ ነገር ደግሞ አብርሃም ላይ ለመፍረድም እጅግ አስቸጋሪ ይሆናል። አብርሃም እስከ ዛሬ ድረስ እንዳያችሁት ከሆነ ጥሩ ነገር ሲያደርግ በጎን ደግሞ እንግዲህ የሆነ ፈተና ይዞት ይመጣል። በተለይ እንግዲህ እጅግ በጣም የሚከብድና ለመቀበል የሚከብዳቸው አይነት ፈተናዎች ያጋጥሙታል። ያ ነገር ደግሞ እጅግ በጣም አሳሳቢ ሆነዋል ማለት ነው። እንግዲህ በዛሬ ዕለት በተለይ ያገኙት መረጃ የወርቁ ጉዳይ እጅግ በጣም አሳሳቢና ሊታሰብበት ስለሚገባ በተለይ ሩታ ያደረገችው ነገር ትልቅ ነገር ነው። አሁንም ቢሆን እንግዲህ ወደ ራሷ ባታስጠጋ የተሻለ ነው። ሄርሜላ አሁንም እቅዷን ለማቀድ ወይም ደግሞ እቅዷን እንግዲህ ለማሳከት በደንብ እየለፋች ትገኛለች። አንድም ቀን እንግዲህ እንቅልፍ እየወሰዳት አይደለም። ምክንያቱም ደግሞ የምትፈልገውን ነገር ለማሳካት ተፍተፍ እያለች ስለሆነ ጥንቃቄ ማድረጉ የተሻለ ነው ብዬ ነው የማስበው። እንግዲህ ያገኘሁት መረጃ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሄ ሆነላችሁ።